ያልተንኳኩ በሮች ከተሰኘው ከጳውሎስ ፈቃዱ መጽሐፍ መቆሸሽ ትፈልጋላችሁን የሚለውን እነሆ። መቆሸሽ ትፈልጋላችሁ? ጸሐፊ ጳውሎስ ፈቃዱ፣ አንባቢ ቢቶ። የብዙ ወጣቶች ምርጥ አመታት የኮሌጅ ቆይታን የሚያካትቱ ይመስለኛል። ተማሪዎች በኮሌጅ የሚኖራቸው ቤተሰባዊነት አስደናቂ ነው። የእርስ በርስ መተሳሰብና መደጋገፍ፣ እንዲሁም መበሻሸቅ፣ በጎበዝና በሰነፍ ተማሪዎች ላይ የሚነገሩ ቀልዶች፣ የተቃራኒ ጾታ ፍቅር፣ የፈተና ውጥረትና ጭንቅንቅ፣ እንዲሁም ከመምህራን ጋር ያለው ድብብቆሽ የኮሌጅ ሕይወትን አይረሴ ያደርጉታል። ምርቃት ሲደርስ ደግሞ የብዙ ዓመታት ልፋትና ምጥ መገባደጃ በመሆኑ ጉጉቱና ደስታው ያየላል። ስጋቱም በዚያው መጠን ጎልቶ ይወጣል። ቢሆንም በተስፋ ደስ ይላቸዋልና ጭፈራና ዝላይ አይቀርም። ስለዚህ የተለያዩ የጭፈራ ዝግጅቶች ይዘጋጃሉ። ከነዚህም መሃል ካርኒቫል አንዱ ነው። የካርኒቫሉ ዋና ዓላማ በጭፈራና በዳንስ መደሰት ነው። ገቢው ለተማሪዎች የምረቃ መጽሔት ማሳተሚያ መደጎሚያነት እንደሚውል ስለሚታወቅ አብዛኞቹ ተማሪዎች ይሳተፉበታል። ሌሎችንም ለማሳተፍ ሲባል ማስታወቂያዎች በየቦታው ይለጣጠፋሉ። እኔ በተመረኩበት ጊዜ የተለጠፈው የካርኒቫል ማስታወቂያ ርዕሱ ይዋና ጌትስ ደርቲ የሚል ነበር። መቆሸሽ ትፈልጋላችሁ? ማለት ነው። ካርኒቫሉ ተጠናቆ ማስታወቂያው እስኪነሳ ድረስ በገባውና በወጣው ቁጥር ያንን ማስታወቂያ በየቀኑ አንብቤዋለሁ። ሌሎችንም እየጠራው አሳይቻለሁ። መቆሸሽ ትፈልጋላችሁ? ምን አይነት ማስታወቂያ ነው ይሄ? ማስታወቂያው ስለ ልብስ መቆሸሽ እንደማያወራ በጣም ግልጽ ነው። የኮሌጅ ተማሪ ደግሞ በዚህ አይታማም። ለዚያ ቀን ፍጆታ የሚውለው የቢራ ብዛት፣ የሚደነስባቸው የሙዚቃ አይነቶችና በማግስቱ የጥበቃ ሰራተኞች ከየስርቻው የሚለቅሟቸው ኮንዶሞች ግብዣው የምን ግብዣ እንደሆነ ፍንትው አድርገው ያሳያሉ። ግብዣው የኃጢያት ግብዣ ነው። ያለንበት ዓለም እንደዚህ ነው። መቆሸሽ ከፈለጋችሁ በዚህ ቀን ነው ሲባል ሰዎች በተማሪ አቅማቸው ገንዘብ ከፍለው ይመጣሉ። የተማረ መሆን ለውጥ የለውም። የተማረ ሰውም ለመቆሸሽ ከተጋበዘ ይመጣል። የእርሜ መጨመርም አያስጥልም፣ ሃይማኖተኝነትም ከግብዣው ነፃ አያደርግም። መሰልጠንና ለመሰልጠንም አንዳች አይረዳንም። በሄዳችሁበት ሁሉ ግብዣው በቀጥታም ሆነ በተዘዋዋሪ ይቀርብላቸዋል። በትምህርት ቤት፣ በስራ ቦታ፣ በመኖሪያ አካባቢ በቤተ ክርስቲያንና በአገልግሎት ስፍራ ጭምር ይቀርብላቸዋል። እኛም ሁሉም ፈትነን ለማለፍ የፈለግን ይመስል ነገራችን እስፔራንቶ ሆኗል፣ ተቀላቅሏል። ስለዚህ የዓለም የሆነው የሚያበቃበትና የእግዚአብሔር የሚጀምርበት ድንበር ወይም ዲማርኬሽን ላይ ደብዞብናል። ጨርሶ እንደማይጠፋም ማረጋገጫ የለንም። በውጭ ያሉ ኃጢአቶች በአይነት በአይነት እዚህኛ ሰፈርም ሞልተዋል። ልዩነቱ የመጠን እንጂ የአይነት መሆኑ ቀርቷል። የመጠን ልዩነቱንም ጊዜ ያስተካክለዋል። ጠላ የሚጠመቅባቸውን ቤቶች አስተውላቸዋል። እዚያ ምን ወሰደ እንደማትሉኝ ተስፋ አደርጋለሁ። ውሃ መጠጣት የሚፈልግ ሰው ሲመጣ ቅድም ጠላ የቀረበባቸው ብርጭቆዎች ለቅለቅ ተደርገው ውሃ ይቀርብባቸዋል። ከዚያም እንደገና ለጠላ መጠጫነት ይውላሉ። የአንዳንድ ሰዎቻችን ሕይወት ያንን እየመሰለ ነው። ለኃጢአትም ሆነ ለጽድቅ የፈለገ ያገኛቸዋል። አገልግሎታቸውም ህዝቡን ማዝናናት ላይ ብቻ ያነጣጠር ነው። በኃጢአት የሚመላለሱ ሰዎች እንዲመለሱ አይመክሩም፣ አይገስጹም። እንዲያውም እግዚአብሔር እንደሚባርካቸው የሚያረጋግጥ መልእክት ነው የሚነገራቸው። ስለዚህ ስብከቶች ሁሉ ይሆንልሃል የሚሉ ሆነዋል። የናፈቀን ግን ካልተመለስ አይሆንልህም የሚለው ነው። አጫዋች አገልጋዮች ኢንተርቴይነርስ ቁጥራቸው እለት ዕለት እየጨመረ ነው፣ ያስፈራል። አንዳንዶቻችን ኃጢአት ውስጥ የምንገባው እየተጋበዝን እንጂ መጀመሪያውኑ ፈልገላ ይሆን ይችላል። አንዲት ልጅ አለች። ሊስማት የፈለገ ሁሉ ይስማታል። ምን ነው የሚል ጠያቂ ከተገኘ እርሱን ሳምኝ? እኔ መሽ ሳምኩት የሚል መልስ ትሰጣለች። ለተኛሽ ለሚላትም ያውናት ዮሴፍ የጲጢፋራ ሚስት አይኗን ስጥልበትና ከእኔም ጋር ተኛ በማለት ተጠምጥማ ስትይዘው ተጋባዥ ነበር። በእግዚአብሔር ፊት እንዴት ኃጢያትን እሰራለሁ ብሎ ግብዣውን ውድቅ ከማድረግ ግን አልተገታም። በኃጢያትም ጉዳይ ፈቅደው እስካደረጉት ድረስ ተግባሩ ከላይ እስከ ተገኙ ድረስ ተደራጊና አራጊ፣ ተጋባዥና ጋባዥ የሚል ልዩነት በእግዚአብሔር ዘንድ የለም። ተነሳሽነቱ ከነርሱ እስካልመጣ ድረስ ተጠያቂ እንዳልሆኑ የሚያስቡ ይኖሩ ይሆናል። እነዚህ ሰዎች ባህር ውስጥ እጃቸውን ከተው ውሃ ሳይነካው ለማውጣት የሚሞክሩ አይነት ናቸው። እግዚአብሔር ግን ልጄ ሆይ ኀጢአተኞች ቢያባብሉ እሺ አትበል በማለት ይመክረናል። የኀጢአትን ግብዣ የሚቀበሉ ሰዎች በራሳቸው ላይ የሚሸምቁ ናቸውና አንዳንዴ መዝናናት ስፈልግ እግር ኳስ ጨዋታ እከታተላል። የምደግፈው ቡድንም አለኝ። እኔ ከማህና አንጻር የአንዳንድ ተጫዋቾች ነገረ ነገር ስራ ግን ያስገርመኛል። ኳስ ይዘው ፍጹም ቅጣት ምት ክልል ውስጥ ሲገቡ ለመውደቅ ራሳቸውን ያመቻቻሉ። ለቡድናቸው ፍጹም ቅጣት ምት ማስገኘት ስለሚፈልጉ ገና ትንሽ ነካስ ያደርጓቸው ክምብል ይላሉ። ሳይነኳቸው የሚወርቁበትም ጊዜ ይኖራል። ዳኛውን ማታለል ከቻሉ ፍጹም ቅጣት ምት ያገኛሉ። ንቁ ዳኛ ሲኖር ግን በራሳቸውና በቡድናቸው ላይ መዘዝ ያመጣሉ። ትውልዴም ይህን መምሰሉ ያሳዝናል። አሁን አሁንማ ኃጢአት ሰው ተሳስቶ የሚወርቅበት ብቻ መሆኑ ቀርቷል በተለይ ዘመናዊዎቹ ለመውደቅ ትንሽ ስለሚበቃቸው ራሳቸውን ማሳመኛ አንዳይ ሰበብ ካገኙ ለመውደቅ ዝግጁ ናቸው። ትንሽ ነካ በተደረጉ ወይም ሸርተት ባደረገኝና በወደቅሁ ብሎ እንደሚመኝ መንገደኛ ሆኗል። መቼም ያለ ንክኪ መኖር አይቻልምና ትንሽ ነካ ሲደረጉ ተንደርድሮ ፍግም ማለት ምን ይባላል? ኃጢአትን መሥራት በቀላሉ እየናፈቀና እያቀድን የምንወርቅበት መሆን የለበትም። ለመውደቅ ራስን ለማውደቅ መጓጓት ከጥፋ ካልተቆጠረ የመንፈስ ሚዛናችን ለመናጋቱ ተጨማሪ ማስረጃ ነው። ይሄኛው ዳኛ ግን ነገር ሁሉ በፊቱ የተራቆተ የተገለጠ በመሆኑ አንዳች አይታጣውም። ስለዚህ ቀኑ ሲደርስ ቀዩ ካርድ መመዘዙ አይቀርም ያኔ በሥጋ የዘራነው ሁሉ በመበስበስ እናጭዳለን። ስለዚህ ቢምረን እንኳን ለኃጢአታችን ዋጋ እንከፍላለን። ጊዜው ክረምት ሲሆን ሰዎቹ መንገድ የጀመሩት በጨለማ ነው። ጥቂት እንደተጓዙ የፊተኛው ተጓዥ ጭቃው ያንሸራትተውና ዘጭ ይላል። ያኔ ይህችን ይወዳል ሰውየው በማለት ይፎክራል። እየወደቁ ፉከራ ከወደቀበት ተነስቶ ጥቂት እንደተራመደ አሁንም ዘጭ ይላል። ይህቺን ይወዳል ብሎ መፎከሩን ሳይዘነጋ ነው። ታዲያ ዳግመኛ መውደቁ ላይቀር እኔን አይዞ የሚለው የማጽናኛ ድምፅ እንደ ቅድሙ ጎልቶ አልተሰማም። ትንሽ እልፍ ከማለታቸው ጭቃው እርሱን ብቻ እንዲጥል በእውቅ የተቦካለት የሚመስለው ይሄኛው መንገደኛ ይህቺን ይወዳል ሲል ተሰማ። ወርቋል ማለት ነው። ይሄኔ ከበስተኋላው ከነበሩት መንገደኞች አንደኛው ወንድም አንተ፣ ከወደድከው ተንከባለልበት፣ እኛን ግን አሳልፈን በማለት ተናገረ። አንዳንዶች እንዲህ ናቸው፤ ኀጢአትን ይወዳሉ። እነዚህ ከተጋባዥነትም አልፈው ጋባዥ ስለሆኑ የዋሆችን ያባብላሉ። ሂሊናቸው በተደጋጋሚ ኀጢአት በመደንዘዙ ራሳቸውም ደንዝዘዋል። የዚህ ዐይነቶቹ ሰዎች ኀጢአትን እንደ እንጀራ እየበሉ እንደ ውኃ የሚጠጡ ናቸው። በሰለጠኑት ሀገራት የሰዎችን ኃጢአተኝነት መናገር አሁን አሁን እየቀረ ነው። የአየርና የድምፅ ብክለት እንደሚባለው ሁሉ ይህም የአእምሮ ብክለት ተደርጎ ሳይወሰድ አይቀርም። ለአማኞች ስነ ልቦና እንደማይመችም ይታሰባል። እናም ኃጢአት የሚለው ቃል ከሕዝቡ የየዕለት ቋንቋ እየወጣና እየተረሳ ይመስላል። የስነ ልቦና ባለሙያ ካርል ሚኒንገር በችግሮቻችን ሁሉ ውስጥ የኀጢአት ድርሻ የለም። ሰዎች ኃጢአት መሥራት አቆሙ። ታዲያ ኃጢአት የት ገባ? ሲሉ ይጠይቃሉ። እንደሳቸው አገላለጽ ብዙ ኃጢአቶች አሁን ወንጀልነት ሆነዋል። ስለዚህ እነርሱን የሚመለከተው ኃላፊነት ከቤተ ክርስቲያን ወደ መንግሥት፣ ከካህናት ወደ ፖሊሶች ተዘዋውሯል። ህዝቡ ኃጢአትን ረስቷል። ስለዚህ ብዙ ምዕመናንና ወፍራም ገቢ ያላቸው ፓስተሮች የሰዎችን መልካም ጎን ብቻ የሚያወድሱ አብያተ ክርስቲያናት ባለቤቶች ናቸው። ይህ ነገር ወደኛ እየተንፏቀቀ በመምጣት ላይ ይመስለኛል። ስለዚህ ትውልዱ ኀጢአትን ለስለስ ባሉ የቁልምጫ ስሞች መጥራትን ይመርጣል። አካፋን አካፋ ማለት የማይከብዳቸው ኃጢያትን ኃጢያት ማለት አቅቷቸዋል። ነገር ግን ኃጢያትና ኃጢያተኝነት ከመልእክቶቻችን አውጥተን ጥለን ለዓለም ችግር መድኃኒት ማቀበል እንዴትስ ይቻለናል? ይህ ነገር ወደኛም እየተንፏቀቀ በመምጣት ላይ ይመስለኛል። ስለዚህ ትውልዱ ኀጢአትን ለስለስ ባሉ የቁልምጫ ስሞች መጥራትን ይመርጣል። አካፋን አካፋ ማለት የማይከብዳቸው ኀጢአትን ኀጢአት ማለት አቅቷቸዋል ነገር ግን ኃጢአትና ኀጢአተኝነትን ከመልእክቶቻችን አውጥተን ጥለን ለዓለም ችግር መድኃኒት ማቃበል እንዴትስ ይቻለናል? አገልጋዮችስ ሚናቸው ምን ሊሆን ነው? አንድ እግዚአብሔር አገልጋይ ኀጢአትን እያሳነሰ በመካከላችን ተገቢ ሚናውን መወጣት አይችልም። ይልቁኑ ለስነልቦናችንም የሚበጀው ቃሎቹ መርሳት ሳይሆን ከኀጢአት ጎዳና ፊታችንም መመለስ ነው። ለዚህ ደግሞ የበደለኝነት ስሜት በእጅጉ ይጠቅመናል። እንደ ጠፋው ልጅ ወደ ቤታችን ወደ አባታችን እንድንመለስ እስካደረገን ድረስ የበደለኝነት ስሜት ትልቅ በረከት ነው። እኛ ግን ኀጢአት ጊዜያዊም ቢሆን ደስታን ስለሚሰጥ እምቢ ማለት ያሳሰናል። ሙሴ ለጊዜው በኀጢአት ከሚገኝ ደስታ ይልቅ ለክርስቶስ መታዘዝም መርጧል። እኛ ግን ጊዜያዊ ደስታ ማግኘት ስለምንፈልግ ኃጢአቱ ወደኛ ካልመጣ እኛ ፍለጋ እንሄዳለን። እግዚአብሔር ሊታደገን መንገድ ሲዘጋብን እንኳን ባለመረዳት እንታገለዋለን። ቢሆንም ይህ ነገር ኃጢያት ነው፣ ይህ ደግሞ አይደለም ወደሚል ድምዳሜ የምንደርስበት መለኪያ ለመስጠት አልሞክርም። የመመሪያ ብዛት መፍትሄ አይሆንም። ይልቁን የምናደርገው ነገር የእግዚአብሔር ፍቃድ ነው ወይ? ጌታስ ይከብርበታል ቅዱሳንን ያነጻ የሚሉ ጥያቄዎች የበሳል ክርስቲያን መለኪያዎች ይመስሉኛል። ስለዚህ ኃጢአትን ስለማምለጥ ጥቂት የምክር ቃሎች ለመጠቆም ብሞክር ይሻለኛል። ከኃጢአት ከምርቅባቸው መንገዶች አንዱ መጽሐፍ ቅዱስን ማንበብ ነው። ጆን ቡኒያን እንደተናገረው መጽሐፍ ቅዱስን ማንበብ ከኃጢአት ያርቃል፣ ኃጢአት ደግሞ ከመጽሐፍ ቅዱስ ያርቃል። ጌታ ኢየሱስም በእውነትህ ቀድሳቸው ቃልህ እውነት ነው፣ በማለት ይህን አስምሮበታል። ስለዚህ መጽሐፍ ቅዱስን ስናነብ የእግዚአብሔር ቃል በሙላት ይኖርብናል፣ ሐሳባችን ይቀደሳል፣ አእምሮአችን ይታደሳል፣ ኃጢአትን ለመሸከም ጉልበት እናገኛለን። በተለይ በጸሎት የታገዘ የመጽሐፍ ቅዱስ ጥናት ለዚህ ፍቱን መድኃኒት ነው። በተለይ ጥቅሶችን ለማስታወስ የቃል ጥናት ቢኖረን የበለጠ እንጠቀማለን። ሪኳረ እንደሚነግሩን የኀጢአት ግብዣን ወይም ፈተናን ከምናመልጥበት መንገዶች አንዱ ትኩረታችንን ከዚያ ሐሳብ ላይ ማንሳት ነው። ይህን ነገር አላደርግም አላደርግም እያለን ለራሳችን ደግመን ብነገር ወይም ብናውጅ እንኳ ነገሩ እያሰብነው ስለሆነ ወጥመዱ ውስጥ ነው ያለነው። ሐሳባችንን የያዘ እኛን ይይዛልና ማምለጥ ይቸግረናል። የማስታወቂያዎች ጉልበት እዚህ ላይ ነው። ከሐሳብ ካለመለጥን ከድርጊቱ አናምልጥም። ነገሩን ከአይን ከቀልብ ከጆሮ ማራቅ የመፍትሔ እርምጃ ነው። ኢዮብ ወደ ኮረዳይቱ ላለመመልከት ከአይኔ ጋር ቃል ኪዳን ገብቻለሁ ሲል ለዚሁ አጽኖት ይሰጣል። በየቦታው የሚያገኟቸውን ኮረዶች በአይን እየሸኙ ኃጢአትን ማምለጥ አይችልም። አይን ሲያይ ምኞት ይፈጠራል፣ ምኞት ደግሞ ስሜትን አነሳስቶ ወደ ኃጢአት ይመራል። ስለዚህ ኃጢአትን ለማምለጥ ሐሳብን ማጥራት ይበጃል። የኃጢአት ፈተና አእምሯችን ውስጥ ይሸነፋልና ከሐሳብ ማምለጫው አንዱ መንገድ ሌላ ጥሩ ነገር ማሰብ ነው። ለምሳሌ ሐዋርያው ጳውሎስ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽርቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ይለናል በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 8 ላይ ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋርም ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተል የተባለውም ከዚሁ ጋር ይያያዛል። አንዳንዴ ከፈተናው ሐሳብ ለማምለጥ አካላዊ ሽሽት ያስፈልገናል። ስለዚህ ከሆኑ ቦታዎች፣ ጓደኞች፣ ፊልሞች፣ ጨዋታዎች መሸሽ ይኖርብናል። ራስን በተለያዩ ስራዎች በማሳተፍ ባተሌ ወይም ቢዚ መሆንም መፍትሄ ሊሆነን ይችላል። ስራ የፈታ አእምሮ የሰይጣን ቢሮ ነው ሲባል እንሰማለን። ትክክልም ነው። ስራ ፈቶሽ ከሆነን ለሰይጣን ፈተና እንጋለጣለን፣ ሰይጣን በቀላሉ ያገኘናል። ስለዚህ በተለያዩ ስራዎች ብንጠመድ፣ ብንማር፣ መጻሕፍትን መርጠን ብናነብ እና ከቅዱሳን ጋር ጤነኛ ህብረት ቢኖረን ለኃጢአት የምንጋለጥበትን አጋጣሚ እንቀንሳለን። በእርግጥ ራስን በስራ በመጥመድ ኃጢያትን በጥቅሉ እናሸንፋለን ብሎ መደምደም የኃጢያት ስበት ኃይል ወይም ህግ ምን ያህል ከባድ መሆኑን አለማወቅ ይሆናል። ምክንያቱም ኃጢያት ስንል የአእምሮ የስሜት ተገቢ ያልሆነ ነገር መፈጸም ወይም ሲን ኦፍ ኮሚሽን እና ያወቁትን መልካም ነገር ያለማድረግ ሲን ኦፍ ኦሚሽን ኃጢያቶችን ሁሉ ያጠቃልላል። ስለዚህ ይህ መንገድ መፍትሄ የሚሆነን ከነዚህ መካከል በአንዳንዶቹ ላይ ብቻ ነው። ለነገሩ ይችንስ ማናይባት። ሌላው መፍትሄ ደግሞ ተጋላጭነትን ማመን ነው። ራሳቸውን እንደ ብረት ለበስ የሚቆጥሩትን ኃጢአት ያንከባልላቸዋል። ከልክ ያለፈ ልበ ሙልነት አደገኛ ነው። መጽሐፍ ቅዱሳዊም አይደለም። የቆመ የሚመስለው እንዳይወድቅ ሊጠነቀቅ ተመክሯል። ሁኔታዎች ቢመቻቹ ሁሉም ወዳቂ ነው። ስለዚህ እንደ ባለ አእምሮ በማሰብ አስቀድመን የምንወስዳቸው የጥንቃቄ እርምጃዎች ያስፈልጉናል። አንዳንዶችን ሰይጣን በር ዘግቶ ለብቻቸው ይጫወትባቸዋል። እውነተኛ ክርስቲያናዊ ህብረት ከኃጢአት ለማምለጥም ያግዛል። ስለዚህ የምናምነውና በጸሎት ሊያግዘን የሚቻለውን ክርስቲያን ፈልገን በተደጋጋሚ የሚታገለን የኃጢአት ፈተና እንናገር። አንድ ከመሆን ሁለት መሆን ይሻላል። ቢወርቁ አንድ ሁለተኛውን ያነሰዋልና። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ይላል መክብብ መጽሐፍ ምዕራፍ 4 ከቁጥር 9 እስከ አስር ይህ የተባለው ለጋብቻ ብቻ አይደለምና፣ ፈተናችንን ደብቀን ማለቅ የለብንም። ያዕቆብም እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥሯ እጅግ ኃይል ታደርጋለች ሲል እርስ በእርስ ምን ድረስ መተጋገዝ እንደምንችል ያስረዳናል። ለብቻችን ለመቋቋም የምንሞክርበት ምክንያት ትዕቢት ሊሆን ይችላል። ችግራችንን ለሰው ማካፈላችን ደግሞ ትህትና ነው። ለትሑታንም እግዚአብሔር ጸጋውን ይሰጣል በእውነት ኃጢአትን መሥራት ለኛ መቅለል የለበትም። ባህሪያችን አይደለማ! በውስጣችን ያለው ህይወት የእግዚአብሔር ህይወት በመሆኑ ጽድቅን ማድረግና ቅድስናን መከተል ሊቀልልን ይገባል። በተጨማሪም በዋናነት የምንደገፈውና የምንታመነው በእግዚአብሔር ጸጋ ላይ በመሆኑ ኃጢአትን እንቢ ለማለት አንቸግርም። ኃጢአትን መቃወም ስኬት ሊደርስ እንደሚችል የዕብራውያን ጸሐፊ በግልጽ ይነግረናል። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን ምዕራፍ 12 4 በአውሮፓ ኤርሜን የሚባል እንስሳ አለ። ይህ እንስሳ በጣም የሚያምር ለስላሳና ንጹህ ጠጉር ስላለው ብዙውን ጊዜ እየታደነ ጥቃት ይደርስበታል። ሆኖም አዳኞቹ በዘደኔ የሚያጠምዱት ዋሻው የት እንደሚገኝ ያጠኑና እርሱ ዋሻ ውስጥ የሌለበትን ጊዜ ጠብቀው የዋሻውን መግቢያ በቆሻሻና በጭቃ ያበለሻሹታል። ከዚያም እንስሳውን ለመያዝ ማሳደድ ይጀምራሉ። እርሱ እየተሽለኮለከ ወደ ዋሻው ቢደርስም የተጨመላለቀው የዋሻ መግቢያ ንጹህን ጠጉሩን ስለሚያቆሽሽበት ወደ ውስጥ መግባቱን ይተወዋል። ያኔ በቀላሉ ይገሉታል። ንጽህናውን ከነፍሱ ያስበልጣልና፣ ንጽህና ወይ ሞት መመሪያው ነው። እናንተስ መቆሸሽ ትፈልጋላችሁ?